ሰላም እንዴት ናችሁ? ቤተሰቦቼ የእናንተ የስልካችሁ ባትሪ ቶሎ ቶሎ እያለቀ ተቸግራችኋል? እንግዲህ መፍትሄውን አሁን የምነግራችሁ ይሆናል ማለት ነው። መፍትሄውን በሁለት ስቴፕ አስቀምጭዋለሁ ማለት ነው። የብዙዎቻችሁ ባትሪ እያለቀ ይገኛል። ሳምሲንግ፣ ኢንፊኒክስ፣ አይፎን የተለያዩ ስልኮችም እያለቁባችሁ ነው ማለት ነው። ባትሪያቸው ወይም ቆየ ቢባል ሶስት ሰዓት ወይንም አምስት ሰዓት ዳታ አብርታችሁ ከተጠቀማችሁ እንደዛ ይቆያል። ዋይፋይ አብርታችሁ ከተጠቀማችሁ ደግሞ እስከ ቀን ሙሉም ሊቆይ ይችላል ማለት ነው። ይህ ደግሞ ችግሩ ምንድነው? አንዳንዴ ደግሞ የስልክ መጨናነቅም ይገጥመናል። እንዲሁም ደግሞ አንዳንዴ ስታክ እያደረገም ይሁን ያስቸግረናል ማለት ነው። ስለዚህ እነዚህ እንትናቸው ምንድን ነው የሚለውን ነገር አሁን በዚህ ቪዲዮ አብረን የምንመለከት ይሆናል። ችግሮቻቸውን አሁን የማሳያችሁ ይሆናል ማለት ነው። ስለዚህ ለዚህ ለቃና ዩቲዩብ ቻይናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ሼር፣ ላይክ በማድረግ ቤተሰብ መሆናችሁ ነት አትርሱ። አሁን ወደ ጉዳያችን የምንሄድ ይሆናል ማለት ነው። እንግዲህ ወደ ጉዳያችን ስንሄድ፣ እዚህ ጋር መጥተን ሴቲንግ ምትለዋን ክሊክ እናደርጋለን ማለት ነው ክሊክ ካደረግን በኋላ እዚ ጋር እንወጣለን። እዚ ጋር ከወጣችሁ በኋላ አንደኛ ዳታ የሚበላውና ዋይፋይ ቨርዥን የሚበሉት አንድ አይደሉም ማለት ነው። ስለዚህ እዚህ ጋር አሁን ኮኔክሽን የሚለውን ክሊክ አርጌው ብገባ አሁን እዚ ጋር ዋይፋይ፣ ብሉቱዝ፣ እንዲሁም ደግሞ ኤርፕሬ ሙድ፣ ሲማናጀር፣ ሞባይል ኔትወርክ እንዲሁም ደግሞ ዳታ ስቶሬጅ አሉ ማለት ነው ስለዚህ እነዚህ ዳታ ስቶሬጆች ምን መሰላችሁ አንዳንዴ አሁን ቲክቶክ ዩቲዩብ ኢንስታግራም ፌስቡክ የመሳሰሉት እነዚህ በጣም በጣም ይበላሉ ማለት ነው። ስለዚህ እሱን ለማረጋገጥ ደግሞ ወዴት እንሄዳለን? ዳታ ዩሴጅ የሚለውን ክሊክ እናደርጋለን ማለት ነው። ቲክቶክ ሁለት አይነት ቲክቶክ አለ ቲክቶክ ላይትና ቲክቶክ ኖርማኑ አለ ማለት ነው። ስለዚህ እኔ አሁን እዚህ ጋር እስከ መቶ 22 ጂቢ እየተጠቀሙብኝ ነው ማለት ነው እሱ እነሱ እነማን ናቸው የሚለውን ነገር ማረጋገጥ ትችላላችሁ ማለት ነው። እሱን ለማረጋገጥ ደግሞ አንድ ቀላል ነገር አለ ማለት ነው። እንዴት ነው የሚበላብን የሚለውን ነገር ካረጋገጣችሁ በኋላ እዚህ ጋር አሁን እያንዳንዱን ሴፓይ ሴፕ ይነግራችኋል ማለት ነው። ከየት እስከ የት እንደሚበላባችሁ እዚህ ጋር ዳታ አረ ለሚበላውን ዳታ ያ ሁሉም ቲክቶክ ብራችን እንደሚበላ አው ግን፣ በዛው መጠን ደግሞ ቨርዥኑ በጣም ኦቨር እስከሆነ ድረስ ይበላባችኋል ማለት ነው እንትናችሁን ስለዚህ እሱን አሁን እንመለከታለን ማለት ነው። እዚህ ጋር ከመጣን በኋላ ሞባይል ዳታ ዩሴጅ የሚለውን ክሊክ እናደርገዋለን ማለት ነው። ሎዲንግ እስከሚያደርስ እንጠብቃለን። ከዛ በኋላ እዚ ጋር እንደምትመለከቱት እያንዳንዱ ስቴፕ ባይ ስቴፕ አንደኛ ይኸው ቴሌብር እየበላብኝ ነው ማለት ነው። እዚ ጋር በጣም ቴሌብር ተጠቃሚ ስለሆንኩኝ ቴሌብር እየበላ ነው። እስከዛ ጉግል ፕሌይ ስቶር እንደዛም ሂፋሚ ያለ ከዛ ዩቲዩብ ይቀጥላል፣ ዳሽን፣ ካፕከት እንዲሁም ደግሞ ኤክስ ሪከርድ፣ ቴሌግራም ምናምን እንደዛ እያለ ይቀጥላል ማለት ነው። ይኸው እንደምትመለከቱት ይኸው እዚ ጋር እንደዛ እያለ ይቀጥላል። በተጠቀምኩት አክል እንደሚበላ እዚህ ጋ እየነገረኝ ነው ማለት ነው ባትሪን። ስለዚህ ይሄ ለእናንተ ዳታ ይመስላችኋል። ቴሌብር በነፃ እንደሚያገለግል ብዙዎቻችሁ ታውቃላችሁ ማለት ነው። ስለዚህ ባትሪም በዛው ልክ ኦቨር እየበላችሁ ነው ማለት ነው ፋሚሊዎቼ። እዚ ጋ አንዳንዴ ምን አለ መሰላችሁ እንትን ስትጠቀሙ ዳታ ስትጠቀሙ እንትኖችን ክሊር ማድረግ መቻል አለባችሁ ማለት ነው። ስለዚህ አሁንም ደግሞ ይኸው እዚ ጋ ስቴፕ ባይ ስቴፕ ይኸው ሞባይል ሆስት ፖት ብሎ ሁለት ነጥብ ይኸው አምስት ጂቢ አስባችሁታል። ከዛ ዩቲብ ይቀጥላል። ዩቲብ 39 ነጥብ 88 ጂቢ ተጠቅሜ ያለው ቴሌግራም ይቀጥላል። ቴሌግራም 5.66 ጂቪ ቲክቶክ ላይት ይቀጥላል። ቲክቶክ ላይት 15.26 ጂቪ ከዛ ፊስፖን ይቀጥላል። ፊስፖን ደግሞ 8.44 ጂቪ ክሮም ይቀጥላል። ክሮም ደግሞ 5.72 ጂቪ እነዚህን ሁሉ በቀላሉ ማስወገድ ትችላላችሁ ማለት ነው። አንደኛ አማራጭ ደግሞ እዚህ ጋር ብዬ መወዘው ማትጠቀሙበት አፕ ካለ መደለት ነው ማለት ነው። ስለዚህ እነዚህን አፖች እንዴት አድርጋችሁ ደግሞ እንዴት እንደምታደርጉ አሁን ላሳያችሁ ማለት ነው። ከዚህ ሙሉ ለሙሉ ስቴፕ እንወጣለን ማለት ነው። ከወጣም በኋላ እዚ ጋር አሁን ባትሪ ሚለዋላ ባትሪ ላይ እዚ ጋር አሁን ስትመጡ እያንዳንዱን ስቴፕ ባይ ስቴፕ ያሳያችኋል ማለት ነው። እዚጋ እንደምትመለከቱት ማን እንደሚበላባችሁ የትኛው አፕ የበለጠ እንደሚበላ አይተናላ ቅድም። ስለዚህ አሁን ደግሞ የምንመለከተው እዚ ጋር እነዛን አፖች በቀላሉ አስወግደን ከነ ቫይረሳቸው አስወግደን ቶሎ ቶሎ ባትሪ ስልካችን እንዳያልቅብን እናደርጋለን ማለት ነው። ስለዚህ ለሱ ደግሞ መፍትሄው አንድና አንድ ነው ማለት ነው። ወደ ላይ ስክሮል እናደርጋለን እዚህ ጋር ካደረግን በኋላ እዚህ ጋር አፕ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ አፕ የሚለውን ክሊክ ካደረጋችሁ በኋላ የአፖቹ ስም ዝርዝር ብለው ይመጡላችኋል ማለት ነው። ቅድም ይሄኛው አሁን ምሳሌ አንድሮይድ አውቶ ይኸው 71 በዚህ ከፍተኛ አሁን ምሳሌ እስከ አንድ ጂቢ የያዘ ታገኛላችሁ። ይኸው ባይናንስ ይኸው 1.13 ጂቢ ይዘዋል ማለት ነው። ተመልከቱ እዚህ ጋር ከዛ ወደ ላይ አሁን ትፈልጋላችሁ። ይኸው ካፕከት 4.12 ጂቢ ይዘዋል። ከዛ ወደ ላይ አሁንም ስክሮል ያደረጋችሁ ትፈልጋላችሁ እንደዚህ አይነቶችን ከዛ እንፈልግና ይኸው እዚ ጋር ጎግል ፓርትነር ሴታፕ ላል ይሄኛው ስንት ይዟል? 16 ነጥብ 89 ጂቢ ይዟል አይታችሁ አላ። ስለዚህ እነዚህን ባትሪ እንዳይበላ ማድረግ እንችላለን። እንዴት እናደርጋለን ነው ብዙ ብዙዎቻችሁ እንትነ የምትሉት እዚህ ጋር ኦፕቲማይዝድ ሆኗል ራሱ ጊዜ። ስለዚህ ይሄንን ምን እናደርገዋለን ስቶሬጅ ሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እዚ ጋር ክሊር ዳታ ሚል አለ ብዙዎቻችሁ አለ ስለዚህ ክሊር ዳታ ሚል አንድ ጊዜ ክሊክ ስታደርጉት ቀጥታ ባትሪ ቶሎ ቶሎ አይጨርስባችሁም ማለት ነው እንግዲህ በዚህ መልኩ ባትሪያችሁን እንዳይበላባችሁ ማድረግ ትችላላችሁ እሺ አሁን ደግሞ የወሰን ነው ምንድ ነው ሂፋሚ እንደምትመለክቱት ሂፋሚ ተጠቃሚ አይደለሁም እኔ ግን እዚ ጋር አሁን ይሄ አፕ ስንት ነው አንድ ነጥብ ሁለት ጂቢ ይዟል ባትሪም እንደዛ በዛው ክል የበላ ነው ስለዚህ ክሊክ አደርግና ምን ክሊር ዳታ አድርገዋለሁ። ዳታችሁን የሚቆጥባል ባትሪያችሁንም በዛው መልኩ ነው የሚቆጥባላችሁ ማለት ነው። ዳታችሁ ኦቨር ሆነ ማለት ምን ያደርገዋል? ባትሪያችሁን በዛ እክል ይበላዋል ማለት ነው። ተግባባና፣ ዋይፋይ ከሆነ አይታችሁ ከሆነ ባትሪ አይበላም፣ ግን ዳታ ሲሆን ይበላል። ስለዚህ እንደ አፖቹ ቨርዥን ነው አንድሮይድ ቨርዥን ነው ማለት ነው። ፋሚሊዎች እንግዲህ በዚህ መልኩ አድርጋችሁ ባትሪያችሁን መቆጣጠር ትችላላችሁ ማለት ነው። እንግዲህ ሁለተኛ ላይ ደግሞ ያስቀምጡላችሁ ምንድነው እንደ አማራጭ አድርጌ አፖች መደለት ነው ከዛ እንትን ሴቭ ማድረግ ነው ማለት ነው። ዳታ ሴቭ ማድረግ፣ ባትሪ ሴቭ ማድረግ። ይሄ አንድ አማራጭ ነው ብዬ እወዝደዋለሁኝ ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት በአሁን በአሁን ባሳየኋችሁ መልኩ ባትሪዎቹን መቆጣጠር ትችላላችሁ። እንዲሁም ደግሞ አንዳንዴ ወደ ቴሌግራም ስገቡ ሴቲንጎቹ ውስጥ ስገቡ ምን አለ ሴትንግ ውስጥ ገቡ፣ በጣም እንትኖች ስቶሬጅ ይዛል፣ ቴሌግራም ራሱ ማለት ነው። ያ ያንንም ክሊር ማድረግ አለባችሁ ማለት ነው። አሁን እዚህ ጋር መጥቼ እኔ ይሄንን ክሊክ አድርጋለሁ ከዛ ስቶሬጅ ትገባላችሁ ማለት ነው። እዚህ ጋር ትመጡና ስቶሬጅ የሚለውን ዳታ እንደ ስቶሬጅ የሚለውን ክሊክ ታደርጋላችሁ። እንግዲህ በዚህ መልኩ እዚህ ጋር አሁን አራት ነጥብ ዜሮ ሁለት ጂቢ ይዘዋል ማለት ነው። ይህንን ክሊክ ታደርጉና ትደልቱታላችሁ ቪዲዮ እንደምትመለክቱት ይኸው አንድ ነጥብ 55 ጂቢ ይዟል። ስለዚህ እንደዚህ አይነቶችን መደለት መቻል አለባችሁ። ፋሚሊዎች እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በሌላ መጥ ቪዲዮ እስከምንገናኝ ጉድ ባይ፣ ባይ። ላይክ፣ ሼር፣ ሰብስክራይብ መደረግ ደረሳችሁ። ሲመቻችሁ ባይ።